ምን አልኳችሁ እኔ ትናንትና እኔ የምናገረው መሬት ጠባይ ነው ብያችኋለሁ ማርክ ምን እንዳለ ሰምታችኋላል ማርክ የኔን ሰምቶ ይሁን ከራሱ አቅዶ ይሁን አይዶን ነው አላውቅም ሁሌ ችግር በተፈጠረ ቁጥር ሄርሜላ ጋ ትደውላላችሁ ለምንድን ነው ሄርሜላ ምን አገባት በአብርሃም ህይወት ሩታ ጋ ብትደውሉ ሩታ ጠላቷ አይደለች ብትመጣ ይድናል አለ እውነቱን ነው ሩታ ጋ ደውላችሁ ሩታ ነይ አብረሽ ታሟል ብትሏት ፈጥኖ ደራሽ ናት። ታፈቅሯለቻ እሷናት። ያውም የፍቅር ጥያቄ እኮ አቅርባለት የነበረችው እንደምትወደውና እንደምታፈቅረው ማለት ነው። ለምናት ሄደው እናንተ ግን ከሄርሜላ ጋር ችግር ስላለባችሁ ሮጣችሁ ሄርሜላን ድረሽ ሮጣችሁ ሄርሜላ እንደዚህ ሮጣችሁ ሄርሜላ እንደዚህ የሄርሜላን ባክግራውንድ አይታችሁት እንደሆነ የዩቲዩበር አብርሽና ሩታ ናቸው። አብርሽና ሄርሜላ ናቸው ተቃቅፈው ምናምን አይነት ነገር ባግራውንድ የተሰራው ማለት ነው። ሰላም ግን ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኝ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት ሰላም ይድረሳችሁ። ሰላማችሁ እንደመድራሹ አብዝ እንግዲህ ጦርነቱ እንደቀጠለ ነው። አሁን እንኳን ሁሉም ጋፕ ያለ ይመስለኛል። ያው ሩታም የመልስ ምት ስትሰጥ፣ እነዛም የመልስ ምት ሲሰጡ ያው ዞሮ ዞሮ ወደዳችሁም ጠላችሁም ጠላት ሄርሜላ ብሩክና አቤል ናቸው። ሌላ ማንም አይደለም። ልክ ማርክ እንዳለው ማለት ነው። እና ሰብስክራይብ ግን እያደረጋችሁ ሀሳብ አስተያየታችሁንም እንዲህ እየሰጣችሁኝ ለሌሎችም ሼር እያደረጋችሁ አበረታቱኝ ማለት እፈልጋለሁ። እና ሄርሜላ ስራዋን እየተሳካላት ነው። የፈለገችው ያሰበችው እየተሳካላት ነው። እሷ ከመጀመሪያ ጀምሮ ክፍተት ጠብቃ የመጣችሁ ለራሷ ልታደርገው እንጂ አስተካክላ ወደ ራሱ ወደ ትዳሩ እንድትመልሰው አይደለም፣ የራሷን ፍላጎት ለማማለት ነው። ደግሞ በዛሬ ጊዜ ሴቶች ደግሞ ታማኝ ሆነው ድንገት አውቀው ምናምን ነገር መታ የእሱን ሕይወት ልታስተካክል የራሷን ሕይወት ልታሳምር ነው። ወንድ ጠያቄ አታለች መሰለኝ። እንደዚህ ቆንጆ ሆና እንዲህ ውብ ሆና ሰራተኛ ሆና እንደዚህ ሆና ወንድ የሰው ባል አፋታ የራሷ ማድረግ እውነት ነውር ነው። በጣም ያልተለመደ ነገር ነውር ነገር ነው። አሁን በእርግጥ የትውልዱን እያስተማራችሁት እንዲህ አይነት ላይፍ እንዲኖረው እያዘጋጃችሁ በቃ ፍቅር ኖርማል ነገር በቃ ብትለያይ ብትገናኝ ኖርማል ነው ብለው እንዲሉ እያደረጋችሁ ነው ያላችሁት እና አገሯ ይዛው ሄዳለች። የቡታጅራ ልጅ መሆኗን ደግሞ በዚህ አጋጣሚ ያወቅናት ማለት ነው። የቡታጅራ ልጅ ናት። ድሮ ትፈልገው ነበረ ድሮ ታፈቅረው ነበረ ማለት ነው አብርሃምን ሳይሳካላቀረና ሩታ ቀደመችና ሩታ የራሷ አደረገችው። አንድ ቀን መለያየታቸው አይቀርም ብላ ክፍተት ጠበቀችና ደግሞ መጣች አደረገች ማለት ነው። እህቶቿ እህቷ፣ የሩታ እህት ዛሬ ነው መሰለኝ እንትን ያለችው። አብርሃም ምንድን ነው እሱ? አብርሃም ማን ነው እሱ? ይህን ያህል ሴቶቹ በጅምላ ሊወሩት የተነሱት አብርሃም ምንድን ነው? ምን አለው? ዛሬ ነው ቫይራል ወጥቶ እንደዚህም ተከፋ የሆኑ ቦርጭ ቂጥ ያወጣው ጉንጭ ያወጣው፣ እንጂ ድሮ ከመጀመሪያ ጀምሮ ስናየው የሆነች እንትን የለመሰለ ጥልግ ያለ ጣውላ ነበረ። ጥላሸት ነበር፣ ጥቀርሻ ነበር የሚመስለው። ሰውን መቼም የማይቀይረው ነገር የለም። ገንዘብ ሰውን ይቀይራል፣ እውቅና ሰዎችን ይቀይራል፣ ስራ ሰዎችን ይቀይራል። እና ተቀየረ፣ አማረበት። ትላንትና የማይፈልጉትና ዛሬ የፈለጉት ማለት ነው። እና ድሮም ትፈልገው ነበረ። አጋጣሚ ጠበቀችና አጋጣሚ አቃጣሪ አደለ፣ አንዳንድ አጋጣሚ አገናኛት ማለት ነው። ይኸው ጠቅላይ ራሱ አደረገችው። ቤተሰቦቿን ግን ወስዳ ስታስተዋውቀው ምን ብላ ነው የምታስተዋውቀው ነው ጥያቄው? ምን ብላ ነው የምታስተዋውቀው ነው? ልክ የ የ ኤፍሬምና የእያ ቤተሰቦች እንደገቡ የሩታና የአብርሃም ቤተሰቦች ቢገቡ ኖሮ መለያ ደረጃ አይደርሱም ነበር፣ ሁሌ እንደምለው ማለት ነው። ጓደኛ ያቀራርባልምም ያራርቃልምም። እና ይሄው እንግዲህ ትላንትና ሩታ ጋር ቢደውሉ ኖሮ ከትላንት ወዲያ አብርሃም እንደዛ ታሞ ሩታም ወዳለም ድንገት የመጣችው ታመመ፣ እሷ ጋር ሳይደውሉ እነዚህኛዎቹ ጋር ደውል። የፈለገ የፍች ወረቀት ብታቀርብ ፍች እኮ በአንዴ በቃ ፍቹ ብሎ እንትን አይፈታ ወረቀታን ብዙ ፕሮሰሶች እኮ ይኖራሉ። ካላገባችሁ ያገባ ሰው ጠይቁና፣ በሰማና የተፈራረሙ በእነዚህ በምንድን ነው የሚባለው፣ ፍርድ ቤት እየሄዱ የሚፈራረሙ ሰዎችን በሽማግሌ የሚፈራረሙ ሰዎችን ሂዱና ጠይቁ። ፍቺ ላይ እንዴት በጣም ፍቺ እኮ ፕሮሰስ አለው ብዙ ነገር ማለት ነው። ወረቀት ፈርማ ስላገባች ፈርሞ ስላስገባ ብቻ ወዲያውኑ በቃ የፍቺ ወረቀት ገብቷልና ተፋቱ ተለያዩ በቃ ተከፋፈሉ የሚባል ነገር አይደለም። እና ዝም ብላችሁ ፍቺ ፈጽማለችና አልፈልግም ብላ ፈርማ ፈርሚውን ተቀብሎ አስገብታለች። እና ከዚህ በኋላ ሩታ ይመለከታትም ስለ አብረሽ ሕይወት ብላችሁ ያቺን አቃጣሪ እየጠራችሁ እንዲህ የምታደርጉ ሰዎች ዋጋው ነገር ለእናንተ ነው የሚደርሰው። ይኸው ብዙ የሚቀየሩ ነገሮች ነበሩ። ብዙ የሚቀየሩ ነገሮች አሉ። አሁንም ከተለፋ ልክ ዛሬ አሁን ኤፍሬም ጠርቶ እንዳናገራት እንዴ! ይቀየራል። የማይቀየር ነገር የለም። ለምንድን ነው የሩታ ቤተሰቦች ወይም የአብርሃም ቤተሰቦች እህቶች ቀርበው ስለ እንደዚህ አይነት ነገር ሊያወሯት የማይፈልጉት? ለምንድን ነው የሚፈሩትና የሚሸፉት በርቀት? ከዚህ በፊት ብዙ ጊዜ ገብተዋል። አይተናል። እናውቃለን። ብዙ ጊዜ የመጀመሪያቸው አይደለም። አብርሃም እና ሩታ ሲጣሉ የመጀመሪያቸው አይደለም። አብርሃም እና ሩታ መለያየት ደረጃ ላይ ሲደርሱ ታስታውስ እንደሆነ ሩታ ቀለበቷ ሙላ አውልቃ ያወረወረችበት ጊዜ ነበር። በማን ሴት የመጣሽ ጊዜ ነው እንደዚሁ ማለት ነው ቀለበቷን አውልቃ እስከ ሞር ድረስ የደረሰችበት ጊዜ ነበር። መልሰው ግን አንዱ ነው፣ የዛኔ ማርክ ነው እግሯ ላይ ወድቆ ሲለምናት ሲያለቅስ፣ እባክሽ ብሎ ዛቻ ሲደርስበት፣ ምናምን ማስፈራሪያ ሲደርስበት፣ መልሶ ደግሞ አንድ ያደረጋቸው ማለት ነው። አሁንም እነዚህ ወይ አያስታርቁ ወይ ከመሃል አይወጡ እንደንትን የሱን የጠቀሙ መስሏቸው ሩታኔ ጎዱ መስሏቸው አለማወቃቸው፣ ትዳሩንና ልጃቸውን የተፈጠረውን ሕፃን ልጅ መጉዳታቸውን አለማወቃቸው። ይቺን እየጠሩ በማር ቤት የማይመለከታትን ምንም የማያገባትን ልክ እንትን ያደረገች ይመስል እሷ ጋር ሱክ እያሉ እየደወሉ ሱክ እያሉና፣ ላንቺ ይሰማል እንደዚህ እያሉ ጭራሽ የማይወጣ እንትን ውስጥ ከተቷት ማለት ነው፣ ልጅቷን እንትን አላት ይማር ብላ ብዙ ነገር ልታስኬዱበት ትችላለች። ብዙ ልታየው ብዙ ነገር ትሄዳለች። ድንገት ባደርስ ኖሮ አሁን የዛን ቀን ስትመጣ ያቺ ባትኖር ኖሮ ነገራቶቹን ሁሉ ይቀየራሉ። ትወደዋለች፣ ታፈቅረዋለች። አንዳንድ ኮመንታቶሮች የምናቃጥረው አንዳንድ ኪበሮች የምናቃጥረው ወደኋላ እንቀራለን ማለት እሱም ልክ ነው፣ እሷ እንደዚህ ናት፣ እሷም ልክ ናት፣ እሱ እንደዚህ ነው ብለን ማለት ሳይሆን ብንችል እሷም ትክክል አለችም እሱም ትክክል አይደለም መስማማት ባለባቸው መልኩ ተነጋግሮ ማስማማት፣ ወይም ደግሞ ለወጣቶች ለጎረምሶች እንቢ ካሉ ለጓደኞች እንቢ ካሉ ትልልቅ ሰው ያፈራረሟቸው ሽማግሌዎች አሉ፣ የተላኩ ሽማግሌዎች አሉ የሩታ ቤተሰቦች ጋር ያኔ እንትን ያሉ ጊዜ ከሰርጉ በፊት እነሱ ጠርተው እነሱ ሊያስማሟቸው ይችላሉ። ቤተሰብና ጓደኛ እንኳን እምቢ ቢሉ ማለት ነው። ሽማግሌ ልክ እንደተላኩት ሽማግሌ ለመጋባት ብቻ ነው እንዲህ የሚቀርበው ሽማግሌ ላገባ ነው እና ሽምግልና ሄድልኝ ተብሎ ሲባል ብቻ ነው እ ተሰብስበው አረቄ ይዘው እዛ ሴቷ ቤተሰብ ሄደው አረቂያቸውን ጠጥተው ሆዳቸውን ሞልተው የሚወጡት እ በፀቡ ሰዓትም ሽማግሌዎች መጠራት አለባቸው። ሽማግሌዎች ናቸው ሄደው ማስማማት ያለባቸው። በቃ የሽማግሌ ሂዱልኝ የተባሉ ጊዜ ሶስት ይመላለሳሉ። ሽምግልናውን እንትን ይላሉ። በቃ ልጃችሁ ለልጅ የተባለ አለቀ። ከዛ በኋላ ቢጣሉ ባይጣሉ፣ ቢለያዩ ባይለያዩ አያገባኝም ነው የሚሉት፣ ሽማግሌዎች ማለት ነው። ሽማግሌዎች ሲያጋቡን እንደሚያጋቡት ሁላ ሲጣሉም ደግሞ ማስማማትና ማስታረቅ ግድ ያለባቸው አንተ ተይ፣ አንቺ ተይ ብለው እንጂ ለማንም ወጠጤ ትዳርን ለቆ እንዲመስቀልቅሉ እንዲወጣና ትውልድ ትዳር እንዲፈራና ትውልድ ትዳር እንዲጠላ መደረግ የለበትም። የሚያስማሙ ሽማግሌዎች ጣልቃ መግባት አለባቸው። አለበለዚያም ደግሞ ልክ እንደ ናሄ እናት እናትዬው ኮስተር ቆፍጠን ብላ እሱን በተቻላት መጠን ተናግራ ወይ ሄዳ በአካል ቁጭ አድርጋ ለምን ይታርጋለ ትዳር እኮ እንዲያለ በህይወት ክሰው ለምን ሶስተኛ ሰው አስገባለ? ብትችሉ ሁለታችሁ ተቀራርባችሁ ቁጭ ብላችሁ በጠረጴዛ ዙሪያ ያለ ቪዲዮ ተነጋግራችሁ፣ መስማማት ካልቻላችሁ ደግሞ የእኔ ቤተሰቦች አሉ፣ የአንተ ቤተሰቦች አሉ፣ የአንቺ ቤተሰቦች አሉ፣ ቤተሰቦቻችሁን ማስጠርታችሁ ማዘር እንደዚህ እንደዚህ እያደረገ ነው ምከሩት፣ አስተምሩት ማዘር እንዲህ እንዲህ እያደረገች ነው ምከሯት፣ አስተምሯት ብሎ እንዲገስጿቸውና አንድ እንዲያደርጓችሁ ማድረግ ነው። ለምን ቤተሰቡም ደግሞ እምቢ ካሉ ሲያጋቡ የነበሩ ሽማግሌዎች ሲያጋቡ እዛ ብፌ ቀርቦላቸው ሲበሉ የነበሩ፣ ውስኪ ሲጠጡ የነበሩ ሆዳቸውን ሞልተው መውጣት ብቻ አይደለም፣ ሲጣሉ ሄደው ማስታረቅ ግድ አለባቸው። በቃ ሽማግሌ የሚባለው ታዲያ ምኑ ላይ ነው? በዚህ አይነት ያለ ሽማግሌ ታዲያ እንደዚህ ዝም ብሎ ትውልዱ ፍቅር ይዘዋል። ከዛ ከፍቅር ቀጥሎ ወድሻለሁ፣ ፍቅርሻለሁ፣ እንጋባ ይላል። ይጋባሉ፣ ልጅ ይመጣል፣ ልጅ ይወልዳሉ። ከዛ በኋላ መፋተትም ካለባቸው ይለያያሉ። እሷን በፊት ነው አልጇን ታሳድጋለች፣ እሱም በፊ ነው የፈለገውን ይሄዳል። በቃ እንደዚህ ይጋባ ሽማግሌ እኮ ክብር አለው አለ እንዴ? ክብር ተብሎ ነው ክብር ተሰጥቶት በሀገራችን ባህል ሲጋቡ ስንጋባ የሚወደኝ የሚፈልገኝ የሚያፈቅረኝ ከሆነ ከኔ ጋር ህይወትን የሚመራ ከሆነ ሽማግሌ ይልክልኛል። ሽማግሌ ልኮልኝ በሽማግሌዎቼ ስምምነት መሰረት ቤተሰቦቼ ይስማማሉ፣ እንትን ይላሉ፣ ይገባሉ፣ ይበላሉ፣ ይጠጣሉ። እሺ ተብሏል ብለው ልጃችሁን ለልጃችን እሺ ተብሏል ብለው ሄደው ለባል ቤተሰብ ደግሞ መልክታችን ያስተላልፋሉ። እዛም ደግሞ ይበላሉ፣ ይጠጣሉ፣ ይወጣሉ። በጸቡ ሰዓት ላይ ለምንድነው ሽማግሌዎች ሊገቡ ማይችሉት? ሽማግሌዎች ለምንድነው የማያስማሙት? እንዴ ሽማግሌ እኮ ግድ ነው፣ መኖር አለበት እዛ ቦታ ላይ። ዝም ብሎ ለቆ መውጣት አለን በቃ አጋብተናል አይመለከተንም ማለት የለበትም ሽማግሌ ሽማግሌ ክብር መኖር አለበት። ሲያገባኝ አክብሮ እንደወሰደኝላ ሲጣላኝ ምም ደግሞ ሽማግሌዎችን አስገብተው እንድታረቅ ማድረግ አለበት። ለምንድን ነው እሱ ትውልድን ትዳር እንዲጠላ ትዳር እንዲፈራ እያደረግን ፍቅርን እንዲፈራ? ፍቅር ኖርማል ነው። ዓመት ሁለት ዓመት አንድ የሆነ ልጅ አለ ቲክታክ ላይ እና ዩቲዩብ ላይ ማይቸዋለኝ ጠዋት መርካቶ ማታ ተፋቶ ነው ምናምን አይነት ነገር፣ ጠዋት ተጋቡ፣ ማታ ተፋቱ፣ ጠዋት ምንቱ ረ እንደዚህ እያለ በጣም ሲያስቀኝ ነበረ ማለት ነው። ጉድ ጉድ ጉድ አለ፣ እውነቱን ነው፣ ጉድ የሆነበት ዘመን። ለወር ለሁለት ወር ፍቅር፣ ለአመት ለሁለት ዓመት ትዳር፣ ለአመት ለሁለት ዓመት ያዙን ልቀቁኝ ያላን መኖር አልችልም ያላን መኖር አልችልም፣ ትባባሉና ሚዲያ ላይ ትመጣላችሁ። የጦፈ ላይፍ ጀምራችሁ የሆነ ቦታ ላይ ከደረሳችሁ በኋላ ትንሽ ቀዳላ ትፈልጉና፣ ከዚህ በኋላ ካንተ ጋራ ህይወት የለኝም፣ ራስን ችለ ኖር፣ ራስን ችለሽ ኑሪ። ይሄ ፍቅር አለ፣ ይሄ ህይወት አለ፣ ይሄ ትዳር አይደለም። ተቃቃ ማለት ተቃቃ ጫውታ። ፍቅር ማለት ዝም ብሎ እንትን አይደለም። ቃል የምታፈቅሙት ሰው ነው ፍቅርን፣ እያላችሁ ሰው እያፈቀራችሁ ወደ ደስ የሚል ህይወት ውስጥ እየገቧችሁ ያላችሁት ማለት ነው። የውብዬና እናትምን አይታችኋታል? ዛሬ የሰራችሁ ቪዲዮ ልጇ ላይ እንዴት እንደጫዎችበት ትንሹ ላይ ማለት ነው። መታሰር የለበትም ምናምን ብሎ ሲል እንዴት ነው ማይታሰር? እውነቷን ነው። ሴት ልጅ አለቻት እሷም ልጅ ናት አለች። እውነቷን ነው። ነገ በህት ቢሆን ይሄ የደረሰው ነገር ዝም ብለክ ታዳምጣል ታዳምጣለ። ወንዱን ዝም ብለክ ነው በቃ የምታየው በቃ አይመለከተኝም ብለህ ትሸሻለህ። በአንተ ሲወት ቢሆን እናት መግባቷ ሊቀር ነው? እናት ገብታ ይህንን ነገር ማስማማት በቻላችሁ መጠን ልታስማማት ትችላለች። አስተዳደጋችሁን ነው መምሰል ያለባችሁ እንጂ እንዳለችው አዲስ አበባ ሲገባ ነው ድሮ ልጄ እንዲህ አልነበረም። እውነቷን ነው። ከክፍለ ሀገር ለቃችሁ አዲስ አበባ ትገባላችሁ። የአዲስ አበባን ውሃ ስትጠጡ የአዲስ አበባን ከተማዋን ማሸብረቋን ስታዩ ስታሸበርቁ፣ እናንተም ከዛም በኋላ የተለያዩ ሴት ያምራችኋል፣ የተለያየ ወንድ ያምራችኋል ዓመት ባልሞላ ጊዜ ውስጥ ተፋቀሩን ጊዜ ላይ እንሰማና ከዛ ደግሞ ተለያዩን እንሰማለን። እንደዚህ ነው ህይወት፣ እንደዚህ ነው ፍቅርን ህይወትን ካላወቃችሁ ከሚያውቁ ተማሩ። ይሄውን ናሂና ማነው ስሙ፣ የብሩክ እህት ወንድም፣ የብሩክ ወንድምና ፍቅረኛው እንኳን ተለያይተው የነበሩት ቤተሰብ አስታረቃቸው። ጓደኛ ሳይሆን ቤተሰብ፣ በቃ ቤተሰብ ነው ማስተማማትና ማስታረቂያ ያለበት። ጓደኛ፣ የዛሬ ጓደኛ አለያይቶ ለራሱ ሊያደርግ የሚፈልግ ጓደኛ ነው። በሴቷ በኩልም በወንዱ በኩልም ያለው ጓደኛ ማለት ነው እንጂ የምር ጓደኝነትን ፈልገው የእነሱም ትዳር ፈልገው ሊያስማሙ አይመጡም። ሊያለያዩ ነው አይመጡት በ በሷም ጎራ ይመጣል፣ በሱም ጎራ ይመጣል። እና ጓደኛ አያስፈልግም። በትዳር መሀል ላይ ሲጀምር ጓደኛ የሚባል ነገር አያስፈልግም። የገዛ ጓደኛሽ ባልሽን የምትመኝበት የገዛ ጓደኛ ሚስትን የምትመኝበት ዘመን ላይ ነው ያለ ነው። ስለዚህ በባልና ሚስት መሀል ላይ መግባት ያለበት ቤተሰብ እና ቤተሰብ ብቻ ነው። እንዲሁም ደግሞ ሽማግሌዎች፣ በቃ ሽማግሌዎች በአግባቡ በክብር እንዳጋቧቸው በአግባቡ ደግሞ በክብር ከዚህ በላይ መሄድ አንችልም ካሉ ሁለት ሶስት አራት ይሞክራሉ። ከአቅማቸው በላይ ከሆነ በቃሽ እንዳፈራረሟችሁ እንቀደን የሚቀደደውን አስገቡ መዘጋጃ ይላሉ፣ ያስገባሉ። መለየት ካለባቸው እቃ መከፋፈል ካለባቸው እቃቸውን ይከፋፈላሉ። አለቅ የማንም ወጠጤ ለራሱ ዩቲዩብ ሲል ለራሱ ስራና ለራሱ ብር ሲል እሱም በጎራው ትክክል ነው ሲል እሷን በጎራ ትክክል ነው ስትል የሁለቱ ህይወት ምን እየሆነ ይመጣል? እየሰፋ እየሰፋ እየሰፋ መቼም የማያቀራርባቸው ነገር ይፈጠርና እስከ ወዲያኛው ይለያያሉ ማለት ነው። ነገስ? ነገም እኮ ህይወት ይቀጥላል ይባላል። ህይወት ይቀጥላል ላይ ነው። ህይወት ግን ሲቀጥል፣ ነገም ህይወቷ ላይ እየፈራች ነው። ወንድን የምትቀርበው እየፈራች ነው። ወንድን ፍቅር ጀምራ ትዳር ጀምራ ህይወት ውስጥ የምትገባ ወንዱም ልክ እንደዛው እየፈራ ነው ህይወት ውስጥ ሊገባ የሚችለው። መሆን የለበትም። ከስህተት መማር አለብን ሁላችንም። ሁሌ አንድ ቦታ ላይ መቆም የለብንም። ከስህተት ተምረን ወደ ተስተካከለ ህይወት ነው መግባት ያለብን እንጂ ሁሌ አንድ አይነት እየሆነን ትውልድ ማበላሸትና ትውልድ ማጥፋት የለብንም። ትውልድን ማስተካከል ያለብን፣ ትውልድን ስርዓት ይዞ እንዲቀጥል፣ ስርዓት ይዞ እንዲኖር፣ ስለ ፍቅር በስርዓት እንዲያቅ ስለ ትዳር በደንብ እንዲያውቅ ሆኖ ነው ማድረግ ያለበት። በእርግጥ ዩትዩብ ላይ ባየው ትውልዱ ዩትዩብ ላይ ባየው አይደለም ፍቅርና ትዳር ነው የሚኖረው። በቃ ቤተሰቡ መሀል ላይ ባለው ህይወት ነው የሚኖረው። እኔ ቤተሰቦቼ ሀምሳ ስልሳ ሰባ ዓመት አብረው የኖሩ ቤተሰቦች እያሉኝ ገና ጓደኛ የትናንትና መጣችና የእኔን ትዳር ልትበተንብኝ አልችልም። በቃ የእኔ አርአያ ሊሆኑ የሚችሉት ቤተሰቦቼ እናትና አባቴ፣ በቃ አካባቢ ያሳደገኝ ሰፈሬ ሰው አካባቢ እንጂ ትናንትና ያወቅኳት ጓደኛዬ የኔን ትዳር ልታቀናልኝ አትችልም። ልታፈርስብኝ ካሉ ነው በስተቀር ብዙዎች ትዳራቸው እየፈረሰ ያለው በዚህ ነው። ትልቅ እንትኖች እኮ አስራ ምናምን ዓመት የቆዩ ባልና ሚስቶች እኮ ሲለያዩ ሰው አውቆባቸዋለም የተለያዩ ሰው አውቆባቸው ሳይለያዩ ነው ታረቁ የሚባልን ነገር የምንሰማው ሚዲያ ኬት እንደሚያመጣው አናውቅም። ከሌና ከሌ ተለያዩ ከሌና ከሌ ተፋቱ ይባላል ከዛ በኋላ ማስተባበያ ስጡ ይባሉና ሚዲያ ላይ ይቀርባሉ። እኛ እንደዚህ ያላልንም እንዲ ያላሉ ሚዲያ ኬት እንደሚያመጣው ስለማይታወቅ ማለት ነው። እና ያው ሄርሜል ላይ ያሰበችው ተሳካለት። ሩታ የመጨረሻውን አስተወሰነች ማለት ነው። አሁንም ግን ገና እድል አለው ጊዜ አለው። ወስና ቆርጣለች ሩታ የምትሄደው ማለት ነው። በዚህ አጋጣሚ ብትወልዳ ሁን አሪፍ ነበረ። ምክንያቱም ጊዜው ይራዘማል ቢያንስ እንክብካቤ እሱ ልቅ የእሷ ቤተሰቦች ጋር ቢሄድ እራሱ ለበአል ማለት ነው።